ሰላም ሰላም፣ እንዴት አመሻችሁ። ሙስሊምን ክርስቲያንን ባላችሁበት ቦታ ሰላማችሁ ይብዝት። ይበል፣ ከዚህ በመቀጠል ኬና ዶኬ ሆኜ እና መጥቻለሁ። ሄሉንና ያብን ይዤ መጥቻለሁ። እንደዚሁም ልዑልን ጭምር ማለት ነው። ለማንኛውም እንኳን ደስ አላችሁ። በቃ የዛሬዋን ቀን ለማየት ስላበቃን እግዚአብሔር ይመስገን። ጠላቶች ይቃጠሉ ይንደዱ። ያአብና ሄሉ ወደፊት በቃ ምዕራፋችሁን ጀምራችኋል ማለት ነው። ሲቀጥል ደግሞ ማለት ነው እኔ የገረመኝ ነገር ስጦታ ለልዑል የላካችሁ ልጆች ማለት ነው፣ ልዑልን አድርሳችሁ ስጦታ የላካችሁ ልጆች ምን አይነት ጭንቅላት ቢኖራችሁ ነው? ግን እግዚአብሔርን ነው ምላችሁ እንዴ! ልዑል ከነሱ ጋር እንደማይስማማ እንደተጣለ እያወቃችሁ ስጦታ ፎቶ አሰርታችሁ እንዴት ነው ልዑልን አድርስ ብላችሁ ደስታዋን አጨልማችሁ የነበረው ማለት ነው እንዴ ስንት ሰው አለ። ሄሎ አለች ቀዩዋ፣ ሄሎ አለች። በወንድማ በኩልም ስጦታ መላክ ይቻላል። የግድ ልዑልን እናንተ ልካችሁ እንትናቸውን አስበጥጣ ደስታቸውን አስበጥብጣችሁ ነበረ ማለት ነው። እግዚአብሔር በጣም ነው የምታሳዝኑት። ልዑል እንደሚፈልጋት ከእሱ ጋር እንዲሆኑም እንደማይፈልግ ጠንቅቃችሁ ታውቃላችሁ ማለት ነው። አዎ አፍጨረጨረው፣ እናቴ እንዴት እንዴ! ከኋላ የመጣ ከኋላ የመጣ እያለ ሲፎክር አልነበረ እንዴ? እና ደስታቸውን አጨልማችሁባቸው ነበረ፣ ስጦታ የላካችሁ ልጆች ማለት ነው እንዴ። ለምን ልዑልን መላክ እንዳስፈለጋችሁ አላቅም። ምክንያቱም ከልዑል ሌላ ብዙ ጓደኞች አሏት። ሄሉ ሄሉ ቀየዋለች። በወንድሟ በሱሲ በፈለጋችሁት በኩል ወይንም በዚኛው በአንዷ ጓደኛዋ በኩል መላክ ትችሉ ነበረ። ጥል እንደሆኑ እያወቃችሁ ያብና ሄሎ አንድ ላይ እንዳይሆኑ እንደሚፈልግ እያወቃችሁ ደስታዋን አጨልማችሁ ነበረ። በእውነት በጣም ነው የሚያሳዝነው። እግዚአብሔርን ነው የምላችሁ። እግዚአብሔር ይመስገን ነገሮችን ግን እነሱ ሁለቱም ስለሚዋደዱ ስለሚፋቀሩ እንትን አለ አስተካከሉት። በዚሽ በደስታዋ ቀን እንኳን ማሳለፍ አቅቶት ነው እንዴ? እቺን ደስታዋን ቀን አሳልፎ ሌላ ጊዜ እንኳን መቶ አይወቅሳቸውም እንዴ? በእሱ ቤት እኮ እሷን አዋረደ ወይንም እሱን አዋረደ ማለት ነው። አንተ ዳዳዳ ብሎ ተሳድቦ ሄዶ በቃ የነሱን ክብር ዝቅ አደረገ፣ እንደዛ ነገር ብሎ ነው ያሰበው ማለት ነው እንዴ። የፈለገ ነገር የፈለገ ብታፈቅሩት የፈለገ ለዛ ሰው ጠላት ብትሆኑ፣ በደስታው ቀን የሰው ልጅ የሰውን ደስታ ለማጨለም አይነሳም። ስለዚህ ልዑል በጣም ባለጌ ሰው ነው እግዚአብሔርን ነው ምልክ አዎ በሀዘኗ ጊዜ አንተ ነበርክ ነገር ግን በደስታዋ ጊዜ ግን ደስታዋን ልታጨልም ነበረ እና ለማንኛው ያሰብከ አልተሳካም እግዚአብሔር ይመስገን ግን ማለት በአንተ ቤት እሱን አዋረድከው እሷ እምቢ እንድትል ምናምን ነበር ፉክርኩር ያልከው ማለት ነው ግን አልተሳካም ግን የፈለገ ነገር ቢሆን ለምትወደው ሰው ለምታከብረው ሰው የደስታው ቀን የፈለገ ስሜት ቢኖር ያችን ቀን ታሳልፍ። ለምን መጣክ? መምጣትም እኮ አይገባክም? ይሄ ጓደኛው ራሱ አንጠልጥሎ መምጣት አልነበረበትም። ትልቅ ጥፋት ነው ያጠፉት ማለት ነው። ሲቀጥል እኔ ፎቶ አሰርታችሁ ፎቶን አሰርታችሁ ስጦታና አበባ የላካችሁ ሰዎች እናንተ ሁለቱ እንደማይስማሙ እያወቃችሁ ለምን በልዑል በኩል መላክ ፈለጋችሁ? እናንተ ጋር ነው እኔ ነጥቡ ያለኝ ማለት ነው። እንዴ በጣም ነው የሚገርመው። እንዴ ግድ የሰርጉ ቀን እኮ በማግስቱ ማድረግ ይቻላል፣ ለቀጥታም ልኮ ማለት ወይንም በሌላ ሰው ልካችሁ ማድረግ ትችላላችሁ። ደስታቸው ባንዴ ኩምሽሽ፣ ያ ፍንድቅ ያለችበትም ባንዴ። እንዴ አይደረግም። ለማንኛውም እግዚአብሔር ይመስገን። እሱም እሷም ስለምታፈቅረው እሱም ስለሚፈቃቀሩ እነሱ ምንም ንፋስም ምንም ሊገባም አልቻልም። ግን ጥሩ አይደለም ልዑል፣ ያደረግከው በእውነት ነው የምልህ የፈለገ ብትቀናባቸው የፈለገ የነሱ ቅናት ነው። እንዲያፍጨረጨርክ እንጂ መቻል ትችል ነበረ። ጓደኛዋም ያኛው የልዑል ጓደኛ ራሱ አንተ ጥፋተኛ ናን። ጠልጥለ ይዘ የፈለገ ስጦታ ይዞ ቢመጣ አንተ ተቀብለህ ይዘ መምጣት ትችል ነበረ፣ ችግር እንደሚፈጠር ስለምታውቅ። ለማንኛውም እንኳን ደስ አላችሁ ኦዲየንሶች፣ ደስታችሁ ደስታችን ነው። እግዚአብሔር አምላክ እቅፍ ድግፍ አድርጎት ይጠብቃችሁ። ሴጣን ሊጠቀም ነበር፣ አልተሳካለትም። ለማንኛውም መልካም ምሽት።